አንቺ ግማታም እሻና ኖ ኖ ኖ ኖ። አንቺ ግማታም ቃራ ቃራ ምናምን ኖ ካካ ፉዬ ስድቡ ፉዬ ፉዬ እኔ ቆንጆ ፉዬ አልጣላም። ግን ድሮውም እራሱ የሆነ ነገር የሆነች ነገር ልክፍ ክፍ ክፍ አድርጎኝ የሆነ የወደቀ እንትን ላይ አጥንት አግኝቼ በልቼ አብጄ ካልሆነ በስተቀር ኖ። አንቺ አቅሻለሁ እኮ ያኔ።

አለ ልጆቻችንን እንደዚህ እናድርግልሽ አለኝ ብላችሁ እኔ አሁን አንዳንድ አሁን ትክክለኛ ለልጆቻቸው የሚያዝኑ ሰዎች አሉ። ትክክለኛ ትክክለኛ ልጅሽን እናቱን እንደዚህ እንትን ላድርገው ብሎ ሰድቦኛል ብላችሁ ለዛ ሰው እኮ ሙሟችሁን ከፍታችሁ ኮ የሰጣችሁ አላችሁ እኮ ምነው። በስመ አብ ወልድ ወመንፈስ ቅዱስ የለበስኩት ተፈታ። አይናችሁ ነው መሰለኝ፣ አይናችሁ ነው ቆይ። ጋይስ እንትን የተፈታችሁ ወይ ጉድ። በስመ አብ ወልድ ወመንፈስ ቅዱስ እስኪ ወይኔ ወርቅዬ ማዳንያ አለም ይወጣሽ። ቆይ አንዴ ጋይስ ዓይናችሁ ነው መሰለኝ። እናቴ ትሙት ልጆቻችንን ልጆቻችንን ሰደቡ ይላሉ ግን ልጅሽን እንደዚህ ልከካው ያላትን ሰው ሰው ያሉትን ሰው እኛ እኮ አሁን እኮ ግራ ገባን እኮ ስም ሳንጠቅስ አሉ አሉ እነዛ ያሉ ሰዎች ብለው ሸምነው ብለው እነሱ ራሳ ከነዛ ሰዎች ጋር ልጆቻችን ተሰደቡ ካሉት ጋር ኢትዮጵያ ሄደው ከዛ ቤታ ሊሰድብ አለ ደግሞ ይባላል። እከካም አልልም። ወይኔ ስድብ ኃጢአት ነው። ስድብ የሰይጣን ነው። ይቅር በለኝ ጋይስ። ወይኔ የይቅርታ ቪዲዮ ከሆኑ ብስራ ውድ ኢትዮጵያኖች፣ እከካም ብዬ ተሳድቤያለሁ። በጣም ይቅርታ። ይሄ የእኛ ባህልም ሆነ አስተዳደጋችን አይደለም። ይቅር በሉኝ ጋይስ። የይቅርታ ልብ ያላችሁ ናቸው የኢትዮጵያ ሕዝቦች ሳላቁ በድፍረት ያስቀየምኳችሁ አሁን ከካም ብዬሽ አወራሁት። ይቅር በሉኝ። ትንሽ ቀማምሽ የነበረ ጠጥቼ የነበረ ማሩኝ። ከሰደ የሰይጣን ነው እንጂ ጌጣቸው እስኪ ያለባቸው የሚሳደቡ እግዚኦ እግዚኦ እግዚኦ። እኔማ ሚስቶቻቸውማ ቼክ መደረግ አለባቸው፣ ሕክምና ያስፈልጋቸዋል። አምስት ስድስት ወልደው አምስት ስድስት መድኃኒዓለም ያሳያቸው። በፌክ አካውንት አላቸው፣ አዳም ቱማሮች አላቸሁ፣ በፌክ አካውንት በፌክ አካውንት። እኔም ኮመንታ ላይ ምትቻለሁ። አቤት አምላክ፣ እኔን የለወጥክ እኔን የለወጥ፣ የኢትዮጵያን ታሪክ ለውጥ። የእኔን የለወጥክ ፈጣሪ ሆይ የኢትዮጵያን ድህነት በአንድ ጀንበርና እኩለ ሌሊት ጥርግርግ አድርገው ሰድ አሁን እኔ እኮ ኮመንት ሁሉ ማንበብ አቆምኩ። እኔ ቤታዬ በፌክ አካውንት እንደምታደሙት ነገር አምስት ልጅ እንዴት እንደወለዳችሁ መድኃኒዓለም ነው የሚያውቀው። እኔ ከጉድ ይፈጫም ከምን ልጆቹ እናሳድግ ብላችሁ አምጥታችሁ ካልሆነ በስተቀር በምን ሰዓታችሁ ነው የምተኙት? እኔ አሁን ሰዓት የለኝም። ስድስት ዓመት ሙሉ ቲክቶክ ላይ ያልወለድኩት አልተኛማ፣ አልተኛም ለመውለድ መተኛት አለባችሁ። ለመተኛት መስራት አለባችሁ። ለመስራት ማርገዝ አለባችሁ። ፕሮሰስ አለው። ዝም ብሎ አይረገዝም። ስለዛ አምስት ልጆች አለምትሉ ሰዎች አልወለዳችኋቸውም። ለምን በምን ሰዓት እንዴት ሆኖ በአየር ላይ በነፋስ እንደ ፓፓዬ ነው እንዴ የምትወልዱት? ፓፓዬ ብቻ ነው ትምህርት ላይ ያሉ የኢትዮጵያ አስተማሪዎች ናቸው ያስተማሩኝ። ፓፓዬ በነፋስ ነው የሚወልዱ አሉ። እናንተ ፓፓዬ ከሆናችሁ ንገሩን። በንፋስ እየወለዳቸው ሀያ አራት ሰዓት ቲክቶክ ላይ ነው የምናያችሁ። የአንዲቷ ላይ ያችሁ ሸሚዝ ለብሽ ባልና ሚስት የተጣሉትኝ በእኛ ጌም ባልየው ሄድብኛል የቀጠቀጠኛ ሚስትየው ይኸው የእሱን ሸሚዝ ለብሻለው እና እያልኩትኝ ነው እሱ ቤታ ምናምን ይላል ትላለች። ሸሚዙን ሸሚዙን፣ የሱን ሸሚዝ መድኃኒዓለም ያሳያችሁ። ቂቃ አርጋ ጡቷን አፍኖታል። የሱን ሸሚዝ ንቅ ብላ ለብሳ እየጠበቅኩ ነው። ረባኮ ወሬውን ተው። ተላልጭ ታቋታላችኋ። ኤደን የምትባለው ኤደን ነው። አስማ እንዴ እነዚያውን በምን ሰዓት ነው የሚወልዱት? ይጠራል። ልጆቹ የነሱ አይደሉም። ማታ እና ቀን ቁጭ ብለው ጎጎራ እና ቅጣቸው እስኪያልባቸው ጎጎራ እና ቀሚስ ለብሰው እንዲህ ብለ ሂጅበት ይላችሁ። ሄለን ሄለን ደግሞ ተመችታኛች። ሂጅበት ሄሉ እኔን ሁሉ ስደብኝ ስደብኝ አንቺ ተመቸች። ሄለን የድሬዳዋ ሰው እኮ እንደሆነ ቀለብ ቀለብ ቀለብ ቀለብ ነው እኮ ሲያወራ ደስ ይላል። ሄሉ ሄሉ ዩቲዩበሯ ሄለን ጋይስ ገብታችሁ አይዋቲኝ ሄለን ማነው ስሟ? በእግዚአብሔር ወይ ስሟ አልጠፋብኝም። ሄለን ማነው ስሟ? እስኪ አምጡ ኮመንታሁን ገና ሄለን ጋይስ ሄለን ማን ነበረን ስሟ? ወይኔ ወይኔ ወይኔ ጠፋብኝ። ሄለን ፊዚዮሎጂ ኖ የዩቲዩብ ስሟ ሄለን ተመችተሽኛል፣ ይ ሄለን ሾ ወይኔ በጣም ነው የተመቸሽኝ። ኔ ማ እኔ ራሱ ስትፈልጊ ዝም ብለሽ ሰው ስታጪ ማለት ነው አንቺ ቤት አንቺ ጣሳ እራስሽ ብለሽ ጅብኝ እኔ ፈቅጄልሻለሁ። ተመቸሽኝ እኮ ማሪ፣ ተመቸሽኝ እኮ ቴ በጣም ነው የወደድኩ። አገሬ ቁጭ ብዬ ነው ማዳምጣት ቁጭ ብዬ ቁጭ ታብታ ብዬ እያደረኩ የኔ እናት ትክክለኛ ትክክለኛ ሰው ናት። እኔን እኮ ሳደርስብኝ እኮ የነካዋት ሰው ናት። ለመጀመሪያ ጊዜ በቲክቶክ ዓለም ይቅርታ የጠየኳት እሷን ብቻ ነው። እሷን ብቻ ነው፣ ማንንም ይቅርታ አልጠይቅም እኔ። እሷን ብቻ ነው ለፊንገር ተደርቤ ሰድቤያት ምንም ሳታረገኝ ምንም ሳነቃኝ። ጆሲ የእኔ ፍቅር ጆሲ፣ ትናንትና ያ ሁሉ አሉባልታ ስናወራ እኔና አንተን ዮናንና ሶስቱን አድርገው መሀል ላይ የእብድ ካካ ቁልል አድርገው ፖስተውናል። እድሜ ለእናንተ ይሄንን ያህል መድኃኒዓለም ያሳይ። ምን አለ ለወሬ እንኳን ቢሆን ለወሬ እንኳን ቢሆን ሰው እንዲገባው ብለው እንኳን ቢሆን ካካ መሀል ላይ ቢያስቀምጡ የእብድን ገብዳውን ካካ መሀል ላይ ስለ ሆድ አውርተን እኮ ነው ጋይስ። እዚህ ቲክቶክ ላይ ምንም ብትተነፍሱ ፎቶ የሚለጥፉት ነገር ሊገባኝ አልቻለም። አሁን ካካ ይለጠፋል። ይሄን የእብድ ደግሞ ታውቁታላችሁ። የእብድ ደግሞ እኔ ምን እየበሉ እንደሆነ አላከም የአሳስገሳሱን ነው መሰለኝ የሚከቱት። የእብድ ካካ ይሄን ያህላል። እሱን ድሚያል ካካ ፎቶ ለጥፈው ሰዎችን ሰብስበ ፖስተውናል። ጆሲ እንደው የት እንሄድላችሁ? ለዚህ ማህበረሰብ ማህበረሰብ አልልም ደግሞ። ማህበረሰብ ሰደበ ብሎ የቅርታ ቪዲዮ አላልኩም ጋይስ። ማህበረሰብ የሚሰድቡንን ሰዎች ሪከርድ የሚያደርጉ ሰዎች ለምንድን ነው ያንን የሚያልካካ የለጠፋችሁት? ጆሲ የኔ ፍቅር ግፋ ግፋ፣ የጌሜም ጊዜ ኮ ሰተክ አላየዋትኝም ግፋ ግፋ። ምን ጉር ናቸው? ቆይ ቆይ ወርቅዬ እየወጣች አስቸገረችኝ። አንዴ ጋይስ ምን ጉር ናችሁ? ይሄን የሚያክል ሲ ዛሬ ዛሬ ስገባም ስረካካ እንዳታውራብኝ። አሁን ፏ ብዬ መጥቻለሁኝ። የዮና አባባለ ያ ቁርጥ ቁርጥ አድርጌ ጨርሻለሁ። ትገባለ ጆሲ አሁን ላይቭ ላይ ፎጣ ለበሽ ለምን ፍራይዴይ እንዴት ናችሁ ማሮቼ? የጌሜ ጊዜ መጣችሁ። የጠበቅኳቸው እንኳን ያልመጡ ሰዎች አሉ። እናንተ ግን የኔ ማሮች ብንደበደብም ለአምስት ነው የምንደበደበው ብላችሁ ለአምስት ነው ድብደባውን፣ ቅጥቀጣም ቆይ እስኪ ቆይ ማሮቻ እንዴ አሎ ባልተኛ አይደለው እንዴ ቆይ ቆይ ቆይ ድብደባውን ቅጥቀጣውን በእኛ ይሁን ብላችሁ ይሁን እንሸከማለን ለአራት እየተቀባበልን ቅጥቀጣውን ቢሆን እናደርጋለን ብላችሁን መታችሁ ሰፖርት አድርጋችሁኛል አይቼዋለሁ ፍራይዴይ ኦስ ቴንኪ ዩ ቴንኪ ዩ አመሰግናለሁ ማለት ምን አይቻቸዋለሁ ሰፋ ብሎ ነው እናንተ የታየው ለአራት ነው መሰለኝ የላካችሁት አራታችሁ እጃችሁ አስተዋጽኦ አድርጓል ስክሪኑ ላይ ገባ እንዲህ ብሎ ነው የታየኝ። ቴንኪው ማሮች አመሰግናለሁ። ያየሁትን ነው። ምስጋና ምስጋና የሚገባው ምስጋና ይገባዋል። ደግሞ ማነው ማሚ? ካለሽ ማሚ ነገስት ላይ ግቢ። ማሚ ካለሽ ነገስት ላይ ግቢ። ማሪ ፎሎ ላስደርግሽ ነገስት ላይ ግቢ። ማሚ የእኔ ልጆች ካላችሁ ለማሚ ሼር አድርጉላት። ወይኔ ዛሬ ግን ወርቅዬ ምን አስባ ነው? ክርስቶስን ኩፍ ብላለች። እኔ ምን ጉድ ነው? ትናንትና ደግሞ ይህንን ዳቦ ከነንቡጡ ስውጥ ነው ያደርኩት መሰለኝ። ለዛ ነው አይ- አይኖ አየሁ አትወርቅዬ እንዲበቃችሁ ማሮቼ። ጌም እየተጫወትከ አይደለም? ቴንክዩ ቴንክዩ ቴንክ። በቃ ጌም ስጫወት ሰጡኛላችሁ። በቃ በቃ መቃ ማሮቼ። ናሁምማ ይሄንን ውይ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የሆነ ሰው አስታወሰኝ ቅንድቡ። ስሙኝ ደግሞ እንዳታነቃኩኝ ሮሚዬ። ሁሉንም ቲክቶክ ላይ ያየሁትን ነው ዛሬ ማዳረስ ሮሚዬ የኔ ቆንጆ በጣም በጣም በጣም በጣም ደስ ብሎኛል፣ ከሄኖክ ጋር በመታረቅሽ። በሰዓቱ ስትጣሉ ለአንቺ ሳይድጄን ያሽቃበጥኩት እናንተ ታረቃችሁ። ደስ ይላል፣ ደስ ይላል፣ ደስ ይላል። ሮሚ ዋናው ታረቂ እንጂ እኔ ማ ማሽቃበጡን አሁንም ቢሆን አሽቃብጣለሁ። ስትታረቁ አሽቃብጣለሁ። ያኔ ግን በሰዓታቱ ያሽቃበጥኩት ላንቺ ነበር፣ ላንቺ ነበረ። ሄኖክን ግን ማቀው ሰው ነበር እንደማላውቀው። እኔ ለሮሚ ያሽቃብጫለሁ። ሮሚና ሮሚና ሄኖክ ተታርቀዋል። ማን ጥግ ቀረ? ቤት ታየኔ ፍቅር ትቅር። ድጋሜ አሽቃብታለሁ። እንኳን ታረቃችሁ ደስ ብሎኛል። ሳያችሁ እንዴት ደስ ቁርጡን፣ ማን ቁርጥ አርጎ ሲያጎርስሽ ወይ፣ በመሃል በነበርኩኝ አሽቃብጥ ነበር ብዬ ነበር ግን፣ እንኳን ታረቃችሁ እንኳን ታረቃችሁ። አንቺ ደስተኛውኝ፣ ደስ ይበልሽ። ከመለሱ ከዮናስ ከዮኒ ጋም ታረቂ። ቴንኪው ኢትዮጵያ፣ አመሰግናለሁ ኢትዮጵያ ነው የሚለው ቴንኪው። ከዮኒም ጋር ታረቂ። እኔ አልታረቁም። ሮምዬ ጥይ ጥለሽኝ እንዳትታረቂ ብለሻል፣ አልታረቁም ሮሚዬ ከዮኒ ጋር መታረቅ ትችላለሽ፣ የኔ ማር አንቺ የፈለግሽውን አድርጊ። ግን ደስ ብሎኛል በመታረቅሽ። እኔ ጥግ ቀርቻለሁ፣ ግን ደስ ብሎኛል። ማሪ ልቅር፣ የታባቱ ልቅር። አንቺ ደግሞ ከሱ ጋር ታስታቂ፣ ግን ጥግ ቀርቻለሁ። ሳሽቃብት ሳሽቃብት ጥግ ቀርቻለሁ። ሮሚዬ መቼ ሲሰማሻል ሰርጥ? ጥግን የቀረሁት እኮ አንዴ በአንድ ላይ ዣው ለብልብ ያለው እኮ ከአንቺ ጋር ምን የሚሆን እንኳን ታረቅሽ። እንዴ ዛሬ ታርቃ ቁርጥ እየበሉ እኮ ወይ እናቴ። እኔ ግን ልጆቼ እናንተን ጥግ አላስቀርም። እንዲህ ኧረ በቃ ደግሞ ሸበላ ነው ሚዘል ወይኔ ቆንጆዬ ነግ ቢኑ ወጣክ ምንድን ነው ዛሬ? ለምነው ጊፍት የምትሰጡኝ? ደህና ናችሁ? በደህና ናችሁ እንዴ? ጊፍት ስጡኝ ብዬ መግቢያው ላይ ጽፌ ያለሁ እንዴ? በቃችሁ። ኢትዮጵያ ቴንኪዩ። በቃ ቴንኪዩ። በቃ በቃ ነገር ጌም ስጫወት ሰጠኛለን። በቃ ቴንኪ አመሰግናለሁ። እችን የቀጠሮው ጌም እኮ ተጫወትኩኝ እኮ ሜጃ መግቢ ያቋጣውኝ እኮ ጋርድ ያስፈልገኝ እንደሆነ አላቅም። ደዋዬ በዛ ደዋዬ በዛ አይታችሁኝ ማታ ሄሎ ቤታዬ ገለበኩት ሄሎ ቤታዬ ናፍቀሽናል። ኔ አላፈኩም አላፈኩም ጌም ተጫወትኩ አላፈኩ የታባይ ናፈኩትን አላፈኩ። ታለ ስንት ሰባት ክንድ ቆፍረሻ የቀበርሹ ራሱ ባልሽ ሁሉ አላፈቀሽ አላፈቀሽም። ቤታዬ ማሪ። እኔ ሉደቅልሽ እኔ ሉደቅልሽ ረማክሽ ተወድቅልኝ፣ ድፍት ያርግሽ። አትወድቂም ግን ለምን ቤታ ተጫወተቻ ደግሞ። ፌስቡክ ላይ ያላችሁ ሰዎች፣ ኧረ ግምት አታውቅም እንዴ? ይሄ ሁላ ሺ ሚሊዮን ብር ሰርታለች። አሀ አልደፋልኳችሁም የፌስቡክ ሰዎች። እኔ ምን እንደሚጨማምሩበት አላቅም። ልክ ፌስቡክ ላይ ስገባ ሚሊዮን የሰው ስም ይሆን አላቅም፣ ተሳስተው ግን ቁጥር ከፊት ለፊቱ አለ፣ የሆነ ሚሊዮን ምናምን ጽፋው ይሄ ሁላ ምናምን አግኝታለች። ማነት ቤታ ተረጠላታት አታብዙብኝ። እኔ መች አገኘው? በፍራቻ በፍራቻ የተነሳ ጋይስ፣ በፍራቻ የተነሳ ሰው ሳይሰጠኝ የጌሜ ጊዜ ቀርቷል። አሁን ቢሰጡኝ እንደውም መልካም ነው። ህዝቡ ፈርቶ፣ ህዝቡ አልቀረለትም እኮ አልቀረለትም። ተሰደቡ እኮ አልቀረላቸውም። ወይኔ ወይኔ ወርቅዬ። እሺ አታስታውሱኝ ጋይስ፣ በመቤቴ እሺ። እንዴት ምን አባቴ ላድርግ? ወርቄ እንዳትታይ እንደዚህ መቀመጥ አለብኝ። ማርያምን፣ ወርቄ እንዳትታይ እሺ። ምን አባቴ ላርጋት? ጉፍ ብላለች ዛሬ። ደግሞ ሰው እንዴት ስከሳያች፣ ነገር አትከሳም። ደሙሽ ደግሞ ሪከርድ አድራጊዎች ዋናውን እቃ ማለት ነው። እያወራው ለጥፋችሁ ቪዲዮ ልቀቡ አሏችሁ እናንተ ኳ አደርጉት አይባልም። ካካ ከለጠፋችሁ ወዲህ ወርቅነሽን ከነ ጸጉሯ ጉፍ አርገት ለጥፍ ሪካርድ የምታደርጉ ሰዎች አሁን ዘንድሮ ልታሳብዱ ነው። ልታሳብዱኝ ቆርጣችሁ ተነስታችኋል። ማን የጻፈው ይ ጭላ ነው? ኦኬ፣ ና እናንተ ናሁም ላክ እያለ ለምንድን ነው?